አንተ ቃል በቃል ስታወራው ቃል በቃል ስታወራው የሰማሁት ነው። ቃል በቃል ማለት ነው ምን ስትል መሰለህ የእስልምና እምነት ክርስቲያን ሴትን ስለማግባት ምን ይላል ተብለህ ተጠይቀህ ይመስለኛል። እንትን ስለማግባት ምን ይላል ተብለህ ተጠይቀህ በቀጥታ ነው የመለስከው። እኔ በደምብ ሰምቼዋለሁ። ቀጥታ እሷ ካላመነች በስተቀር ማግባት አይቻልም ብለህ አንተ ስትናገር ሰምቼያለሁ። እውነት ነው። እና የአንተን ወርድ ደግሞ ይዘው ሌሎች ኡስታዞችም ር እንደዚህ የሚያስተምሩ ሲናገሩት ደግሞ እንደሰማሁት ማግባት ይቻላል ብለው ደግሞ ሲያስተምሩ ሰሙ። ሌላ ከአንተ በተቃራኒ ማለት ነው እና ወላስ ምን የጠቀሱ እንዲህ ሁሱ የሚባል ልጅ እስልምና ላይ ክርስቲያን ሴት ማግባት አይቻልም ብሎ ብሏል፣ እና እያሉ ሲያወሩ ሰማው እና እንዴት ይኸኛው ልዩነት ሊፈጠር ቻለ ማለት አሁን የሆነ እስልምና እምነት የሚከተል ሰው አንተ የምትናገረውን ይሰማል፣ ያኛውንም ይሰማል። እንዴት ነው ያን ነገር ሊያምን የሚችለው? ይችላል ማለት የትኛውን ነው ሊቀበል የሚችለው? ሁለት የተለያየ ሀሳብ ጋ ሲነሳ በምን መልኩ ነው? በጣም ጥሩ በጣም ኢየሱስ ክርስቶስ ፈራጅ ነው ብለህ ነው ታማ አማላጅ ነው ብለህ እሺ፣ እመለስልህ። ለማንኛው ኺላፍ የሚባል ነገር አለ በኢስላም ቁርአንና ሐዲስ መሰረት አድርገው ሰዎች በዚያ ላይ የሚገነዘቡት ግንዛቤ ይኖራል። እኛ የተለየ ግንዛቤ ሊገነዘብለት ይችላል፣ ይሄኛው ደግሞ ሌላ ግንዛቤ ሊገነዘብለት ይችላል። ይሄ ማለት ነው በክርስትና ነፍ ኪላፎች ላነሳለህ ይችላለሁ። እኔ እንደተረዳሁት ከቁርአንና ከሐዲቱ በፍጹም ክርስቲያን ሴት ማግባት እንደማይቻል ነው እስካላመኑ ድረስ። ይህን የተናገረው ታላቁ ሰሓብ አብዱላህ ብን ዑመር የተባለው ላተሒሉ ነስራንያ ይላል፣ ቃል በቃል ክርስቲያን ሴት አትፈቀድም ይላል ታቸዋል ላተሒሉ አነስራንያት ክርስቲያን ሴት ማግባት አይፈቀደም ይላል ሌላ ሰው ደግሞ ጥቅሉን የቁርአን አንቀጽ ይዞ ይቻላል የሚሉ ሊኖሩ ይችላሉ እኔ ግን ከጥቅሉ የቁርአን አንቀጽ ይልቅ ያ ሰሓባ የፈታበትን ነቢያችን ሰለላሁ ዓለይሂ ወሰለም አይሁድና ክርስቲያንን ሴት አግብተዋል ይቅርታ እንዲያዛላድ መቅሪብ ስለሆነ ማለት በሰማይ ላይ ትገኛለች። አንደኛው ሰማይ ላይ ናቸው። ነፍሶች ከፈጠረ እና ከጨረሰ በኋላ አለስቱ ቢረቢኩም ብሎ አናግሮናል። እኔ ጌታችሁ አይደለሁም ቃሉ በላ ሁሉም ነፍስ እንዳለ የአደም ልጆች አሁ ጌታችን በእውነት ማንተ ጌታችን ነህ ብለው መስክረዋል። አን ተቁሉ የውመል ቂያመቲ እና ኩና ዐን ሀዛ ጋፊሊን ይላል። እኛ ከዚህ ነገር ዘንግተን ነበር እንዳትሉ የትንሣኤ ቀን ብሎም ተናገራቸው ይላል። ስለዚህ ነፍሳችን ቀድማ በተፈጠረች ጊዜ የዛን አላህ ሱብሓነ ወተዓላ የእርሱን ማንነት አሳውቆ ሙስሊም አድርጓት በእርሱ የምታምን ነፍስ አድርጎ ነው ያዘጋጃት ከመጀመሪያው ጀምሮ። ለዚህም ነው ከእነታችን ከመወለዳችን በፊት ጀምሮ አላህ ሱብሓነ ወተዓላ በዚያ በነፍስ ደረጃ ሙስሊም አድርጎ ነው ያስ። ለዚህ ነው አላህ በሀዲስ አልቁድሲ ላይ ምን ይላል? እኒ ኸለቅቱ ዒባዲ ሁነፋ ፈጅታለትሁሙ ሸያጢን ይላል። እኔ ባሪያዎቼን አማኝ አድርጌ የፈጠርኳቸው፣ ቀጥ ባለ መንገድ በኢስላም ፈጠርኳቸው። በዚያም በኋላ ግን ሰይጣናት እነታቸውን ቀየረችባቸው እያለ ይናገራል። ነቢያችን ሰለላሁ አለይሂ ወሰለም በሌላ ሐዲስ አሉ ማ ሚን መውሉድ ኢላ ወለደ ላ ልፍጥራ ፈአበዋሁ ዩሀውዳን አው ዩነስራን አው ዩመጅሳን። ማንም የሚወለድ ሕፃን አይኖርም በእስልምና መንገድ ላይ ሆኖ ቢሆን እንጂ አሉ። ከዚያ በኋላ ግን ወላጆቹ ወዳሉበት እምነት ይቀይሩታል። እንደ ምሳሌ ለእናም እና እንተከሱ ክርስቲያኖች ከሆኑ ወደ ክርስትና ያለች ይቀይሩታል። አይሁዶች ከሆነ ወደ አይሁድነት፣ ሌላም ከሆነ ባሉበት እምነት ይቀይሩታል እንጂ ሁሉም ሰው ሲፈጠር በአንድ መንገድ በእስላም ላይ ነው ብለው ተናግረዋል ማለት ነው። በቁርአንም በሐዲስም ላይ ይህን ተገልጿል። ይህ ነው ለዚህ ነው አንድ ልጅ ተወልዶ ቢሞት ወዴት ነው ሲባሉ፣ ወደ ገነት ነው አሉ። ገነትን ደግሞ ሙስሊም ነፍስ እንጂ ሌላ አይገባባትም ብለዋል። ስለዚህ ያልጅ ምንም ተወለደ ሞተ ሙስሊም ነው። ነቢያቸው እንደተናገሩት ህፃናት ልጆች ሲሞቱ ወደ ገነት ይሄዳሉ ይላሉ። ሙስሊም ሆነው ነው የተፈጠሩት እና ይህ ነው እዚህ አውቄ አንዴ እሷ ላይ ልጠይቀህ እና አንዴ ሲስተር፣ እሷ ላይ ልጠይቀህ። እሷ ላይ መለስ ካልሰለሆንክ እሷ ልጠይቀ መቼ ነው? አላህ ነው የጻፈው ሰይድና መሐመድ አላህ Subhanahu Wa Ta'ala ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን መልእክት አይካል የገለጠበት በገብርኤል ማለት በኩል ነው። እሺ ሁሉም አስላም ነበረ ማለት ነው። ታዲያ ይሄ በኋላ ነው ከኢየሱስ በኋላ ነው የመጣ ከሰባት ክፍለ ዘመን ነው የመጣና ታዲያ እንዴት ይሆን ቻለ? ማለት አምላክ ነው ይሄን እየተናገረ ያለው ነብዩ መሐመድ ቢሆኑ ሰለላሁ ዐለይሂ ወሰለም አው ከመሲው በኋላ ስለመጡ ከነብያት በኋላ ታዲያ ቀድሞ አይመ እሱ ቀድሞ ለምን ያው ከነበረ አላህ ለምን ቀድሞ መጥቶ በ ኢየሱስ በመሲሁ ለምን አል ነብዩ ከሆነ ለምን በሱ ጋር አልነግርም? በሁሉም ነብያት ተናግሯል። እነዚያ መጽሐፍቶች ያለፉትን በየጊዜያቸው ለትውልድ አስተምረው አልፈዋል። ሁሉም ነብያቶች ማነው? በሁሉም ዘመን ይናገራል አላህ ስብሓነ ወተዓላ። በነብያት በኩል ይህን ሁሉ ተናግሮ ማነው? ይህና ቀዳምተኛ አንድ ጊዜ አላ ስብሓነ ወተዓላ ባለፉት ነቢያት ሁሉ አንደበት ተናግሯል። የደነገገው ለሰው ልጆች ሁሉ ኢስላምን እንደሆነ ነቢያቶችም ሁሉ ሙስሊሞች እንደሆኑ የተናገሩትን ቃል አስፍሮልናል። ኖህን እንውሰድ። ኖህ ከመሲሁ በፊት ነበር አይደለ? ከመሲሁ በፊት ነበር አለ ያ ኖሁ ሞ ታዲያ አወ ኡሚርቱ አን አኮነ ሚነል ሙስሊሚን ይላል። ኖ እኔ ከሙስሊሞች እንደሆን ታዘዝኩ ቀደምትነ የት መጣ? ከቁርአን ላይ ታዲያ። ቁርአን እኮ በኋላ ነው የመጣ። ከማን ዘንድ መጣ? ከራሱ በራሱ አይደለም። አይ እዚህ ጋር ነው ስህተት የፈጠራሽው። ከራሱ ቢሆን አው፣ ከራሱ ቢሆን ከራሱ በራሱ አይደለም፣ አይደለም፣ አይደለም። ከአላህ ዘንድ ነው የመጣ። ታዲያ ለምን አላህ አይገለጥም? መገለጥ ማለት መታየት አለበት ወይስ ቃሉን ማሰማት አለበት? ለቢያት እኮ ታያቶት ታይተዋል። አምላክ አይታየም። እንደ መጽሐፍ ቅዱስ አምላክ ምን ይላል? ማንም አይቶኝ ከቶ በህይወት አይድ ነው የሚላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ የማይሞተውም እርሶ ብቻ ነው፣ አንድ ሰው እንኳን አላየውም ሊያየውም አይቻለውም ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አካባቢ ላይ እግዚአብሔር እንደኛ አንድ ሰው እንኳን የለም ይላል። ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ እግዚአብሔርን ያየ አንድ ሰው እንኳን የለም ድምፁንም አልሰማችሁም ይላል። የት ጋር ይተ ታዲያ? ዮሐንስ ታዲያ እንደ እሳት እታችሁን ሲወደቀ መጽሐፌ ከኔ ጋር የለም ወጥቼ ነው ያለው ላሳየህ። ኧረ አምላክ እንደማይታይ ቃል በቃል ዮሐንስ ተናግሯል። እና ላሳየ በቃ ዮሐንስ ወደቀ ይላል እንደ እሳት። ይሄ ፋክተር ላይ ነው ነው እያወራህ ያለው። አንድ ጥያቄ ልጠይቅ እሱ ቀጥልሽ አንድ ጊዜ ብቻ አምላክ እንደማይታይ ላሳየው ራሱ ዮሐንስ እና ያለው ዮሐንስ ከተናገረው ቃል ላሳየ አምላክ አይታይም። አንድም ሰው እንኳን እግዚአብሔርን ያየ የለም። እየሱስ ራሱ የተናገረበትን ክፍል ለካሳየ ነው አንድም ሰው እንኳን አላየውም የተባለበትን አንደኛ የጢሞቴዎስ ላይ ላሳየ አንደኛ ጢሞቴዎስ ያ እርሱ ብቻ የማይሞት ነው ይላል። ስለአምላክ ሲናገር ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን ላየውም አንድ ሰው እንኳን ላየውም ሌላውም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን አሜን ይላል የጌታ ሰው ያው ሰው እግዚአብሔርን ያየው አንድ እንኳ የለም። እኔ ጥያቄ ልጠይቅና ልውጣ። ሁሱ እሺ። መቼም ቢሆን እግዚአብሔርን ያየው አንድ ሰው እንኳ የለም እያለ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18። አያሽ ጠይቅ። እሺ፣ ወገናሽ። እሺ ጥያቄ ምንድን ነው? ከላይ ያለ ቅድሞ ኔትወርክ አስወጥቶኝ ነው መለስክልኝን አልሰማው። ይቅርታ። ችግር የለውም። ሌለኛው ጥያቄ ከነቢዩ መሐመድ በፊት የሙስሊም ሃይማኖት ምን ነበረ? ቶራን ትቀበሉታላችሁ ወይ? አይሁድ ሃይማኖት መጽሐፎችን ትቀበሉታላችሁ ወይ? ሰት ትቀበሉት? ኦኬ፣ በውስጡ የሚገኘውን እውነት እውነት ነው ብለን እንመሰክራለን በውስጡ ደግሞ ያለውን ሀሰት ሀሰት ነው እንላለን። በውስጡ ደግሞ በቁርአንም በሐዲህም ላይ ያልተገለጸ ነገር ግን በዚያ ላይ የነቢያትን ክብር የማይነካ የአምላክን ክብር የማይነካ እንዲህ አይነት ነገር ከሆነ ከነቢያቶች መካከል ነገር ግን በቁርአን ላይ ሐዲህ ላይ ከሆነ ይሄንን ውሸትም አንልም እውነትም አንልም። አየህ ለሶስት ነው። እውነት ካለ በውስጡ ይሄ እውነት ነው እንላለን። ለምሳሌ በውስጡ ላይ በተውራት ላይ ሙሴ የሚባል ነብይ አለ ቢባል አዎ እውነት ነው፣ ይሄን ቃል መሰክራለሁ። እነ አብርሃም እነ ኢስሐቅ እነ ያዕቆብ የሚባሉ ጻድቅ ሰዎች ነበሩ፣ አዎ አሁን እውነት ነው ብዬ እመሰክራለሁ። ገብቶሃል አይደለ? ነገር የተነገሩትን ነገር ተረድቻለሁ፣ ተረድቻለሁ። በውስጡ የሚገኘውን እውነት እውነት ነው ብለን እንመሰክራለን። በውስጡ የሚገኘውን ሀሰት ሀሰት ነው እንላለን። በውስጡ ደግሞ ለምሳሌ ያልተገለጸ በቁርአን ላይ እውነትም ነው ሀሰትም ያልተባለ ክፉ ነገር አምላክንና የነብያትን ክብር የማይነካ ነገር እስከሆነ ድረስ ይህንን ነገር እስካልተገለጸልን ድረስ በመጽሐፋችን ላይ ለአላህ እንተዋለን። ለምሳሌ ከተባለ ኢሳያስ የሚባል ነቢይ እንደምሳሌ ደስታቸው ኢሳያስ ነቢይ እንደሆነ መጽሐፍ ቅዱስ ይናገራል። ይናገራላርና እኛ ነቢይ ነው ማለት እንችላለን? አንችልም። ለምን ነቢይ ነው ተብሎ አልተነገረንም። አይ ነቢይ አይደለም ማለት እንችላለን? ለ አንችልም። ነቢይ አይደለም አልተባልንም። ስለዚህ ነቢይ ስለ ላ ስለም ይህን አስመልክተው ምናሉን ላ ተሰድቁ አህለል ኪታብ ወላ ቱከዚቡሁም አሉ መጽሐፍን ባለቤቶች እውነትን አትበሏቸው፣ ውሸትን አትበሏቸው ያሉት የዚህ አይነት ነው። መቀበልና ወይም መመስከርና ከሱ ጋር አንድ የእናንተ መጽሐፍ ቁርአንና፣ ቁርአን ነው የሚባለው የድሮ የመጀመሪያው ከነቢዩ መሐመድ በፊት የነበረው መጽሐፍ ምንድ ነው የሚባለው የእናንተ ተውራት እና ኢንጂል ውስጥ የአይሁድን ሃይማኖት የሚቀበል ከሆነ አሁን እንደነገርከኝ ከሆነ ነገርከኝ ከሆነ እነዚህን ነቢያትን የምትቀበል ከሆነ እነዚህ በሙሉ የአይሁድ ወይም የእስራኤል ነቢያት ናቸው። ታዲያ የሙስሊሙ ነቢያት እና ማን ናቸው? አይሁድ የሚባል እንትን የለም፣ እምነት የለም። ይሁዳ የሚለው ከማን ነው የመጣው? የሰው ስም ነው አይደለ